ኢየሱስ ክርስቶስ በመስቀል ተሰቅሎ ለሰው ልጆች ኃጢአት እዳ የከፈለው ለሰው ልጆች ያለውን ፍቅር ለመግለጽ በመሆኑ በዘርና በሃይማኖት ሳንከፋፈል በፍቅር አብረን በመኖር የክርስቶስን አርያነት ልንከተል ይገባል ሲሉ የሃይማኖት አባቶች ተናገሩ። በዓሉን እርስ በርስ በመደጋገፍና በመረዳዳት ማሳለፍ ይገባል ሲሉም የሃይማኖት አባቶቹ ጥሪ አቅርበዋል። አሊመር ተጨማሪ አለው። ስቅለት ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ ለሰው ልጆች የኃጢአት ዕዳ የከፈለበት ፍቅሩን የገለጸበት የሰው ልጆችም በዘር ኃጢአት ወይም ቁርኝት ይኖሩበት የነበረው የጨለማ ሕይወት ያከተመበት ፍጹም ድህነት ያገኙበት ዲያብሎስም በንፋስ አውታር የታሰረበትና ስልጣኑ የተሻረበት በአንጻሩ ደግሞ ታስሮ የነበረው አዳም የተፈታበትና ወደ ገነት የተመለሰበት ከሞት ወደ ሕይወት የመጣበት ታላቅ ቀን መሆኑን የደቦሎ ሀገረ ስብከት ሥራ አስኪያጅ ሊቀ ማዕምራን ብርሃነ መስቀል እውነቱና የደሴ ካቶሊክ ኪዳነ ምሕረት ቤተ ክርስቲያን ቆሞስ ሲያስተምሩና የገዳሙ ኃላፊ አባ ማቴዎስ ፊሊፖስ ይናገራሉ። እሱ ሰማይና ምድርን የፈጠረ አምላክ ነው፣ ሁሉ የሚገዛለት ነው። ነገር ግን አዳምን ለማዳን ራሱን ዝቅ አድርጎ ነው የመጣው። እዛው ሆኖ ማዳን ይችል ነበር በቃሉ። ነገር ግን ሰይጣን በመጣበት መንገድ በስጋ ከይሲ ተሰውሮ አዳምን እንዳሳተው ሁሉ እሱ ደግሞ የሰውን ስጋ ለብሶ በድንግል ማርያም ከስጋዋ ስጋ ከነፍስ ነፍስ ነስቶ አዳምን ለማዳን የመጣበት ጊዜ ነው። በመስቀል ላይ ውሎ ያስወገደው ችግር የሰውን ችግር ነው። አዳምና ልጆቹ በሲኦል ውስጥ ይኖሩ ነበር። ከሞት ወደ ሕይወት አሸጋግሯቸዋል። ከሲኦል ወደ ገነት አሸጋግሯቸዋል። ክርስቶስ በመስቀል ላይ ተቸነከረ። ምን አስገደደው ብለን ብንል፣ ፍቅር ነው። ሌላ እንትን የለውም። አዳምና ህዋን ያጠፉት ጽፋት ለሰው ዘር ሁሉ ምክንያት ሆነ ለሞት ምክንያት የሆነውን እንግዲህ፣ በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እግዚአብሔር ዓለምን እጅግ ስለወደደ አንድያ ልጁን ወደ ዓለም ላከ። ይህ ደግሞ ፍቅርን ነው የሚያመለክተው። ሲቅለቱ አራቱንም አቅጣጫ ክርስቶስ ማስቀላስ ቸነቸ ከቀኝም ከግራም ያለው ሁሉ በዛ መዳንን እንዲያገኝ ብሎ ያደረገው ምስጢር ነው ማለት ነው። ኢየሱስ ክርስቶስ በመስቀል ተሰቅሎ የሰውን ኃጢአት እዳህ የከፈለው ለሰው ልጆች ያለውን ፍቅር ለመግለጽ በመሆኑ በዘርና ሃይማኖት ሳንከፋፈል በፍቅር አብረን በመኖር የኢየሱስ ክርስቶስን አራያነት ልንከተል ይገባል ብለዋል አባ ማቴዎስ ፊልጶስና፣ ሊቀ ማዕምራን ብርሃነ ህይወት እውነቱ ሰው ሁሉ እንዲደማመጥ አብሮ በሰላምና በፍቅር እንዲኖር አንዱ ለአንዱ እንዲታዘዝ የትህትና ሰዎች፣ የፍቅር ሰዎች፣ የሰላም ሰዎች፣ የመተዛዘን እሱ ስላዘነን ነው መቶ የተሰቀለው በመስቀል ላይ የዋለው እንጂ ምንም በደል ኑሮበት አይደለም። ጲላጦስ መስክሯል፣ ራሱ የራሳቸው ገዢ ነው። ጲላጦስ በአደባባይ ወጥቶ ምንም በደል አላገኘሁበት ምን ላድርገው ነው ያላቸው። ምንም ሳይቸግረው ነው መጥቶ ዝቅ ብሎ እግር ያጠበው በዚህ ምድር ላይ መከራ የተቀበለው እየቻለ ማድረግ እየቻለ ስለዚህ የሰው ልጅ በቃ በዚህ ዓለም ላይ ሲኖር ከሱ እንዲማር ነው ይህን ሁሉ ያደረገው። ይህ የክርስቶስ ተከታይ የሆነ ክርስቶስ የኖረውን ክርስቶስ ያሳየውን ፍቅር ለባልንጀራ ካላሳየ ምኑን ነው ታዳ ፍቅር ብለን ወይም ክርስቲያን ነው ብለን የምንጠራው? ስለዚህ በዚህን ጊዜ ሰዎች ለየትኛው ብሔር ነው ክርስቶስ የሞተ ብሎ ቢጠይቁ ለእኔ ብሔር ነው የሚል ሰው ዛሬ ሊነሳ ነው ማለት ነው። ክርስቶስ ብሔር የለውም፣ ብሔር የለውም። ምናልባትም በባህል ከአይሁድ እምነት ቢወለድም ከማርያም ቢሆንም ግን የእግዚአብሔር ልጅ እግዚአብሔር ቋንቋ የለውም፣ ብሄር የለውም። የእግዚአብሔር ቋንቋና ብሔር ፍቅር ብቻ ነው። ፈጣሪ አብዝቶ እንዲያዝንልን የሰው ልጆች አዛኝና ሩኅሩህ ልንሆን ይገባል የሚሉት የሃይማኖት አባቶቹ ከስቅለቱ በኋላ የምንደሰትበት የትንሣኤ ወይም የፋሲካ በዓልን ስናከብር በተለያዩ ምክንያቶች ከቤት ንብረታቸው ርቀው በመጠለያ ጣቢያ የሚገኙትን ወገኖች በማሰብና የተቸገሩትንም በመርዳት ሊሆን እንደሚገባም ገልጸዋል። ጌታችንና መድኃኒታችን ኢየሱስ ክርስቶስ የሚወደው ታላቁ ስራ እርስ በርስ መረዳዳት ነው። አንዱ ማለት የቸገራቸው ሰዎች አሉ፣ ሊለምኑ ያፈሩ በየጓዳው የተደበቁ እግዚአብሔር የሚናውቃቸው ፣ እኛም በሰው ሰውኛ የምናውቃቸው ሰዎች እግዚአብሔር የሚያውቃቸው። ስለዚህ እነሱን ረዳን ማለት እሱን ረዳን ነው። በወንጌል እንደተናገረው ከተናናሾቹ ለአንዱ ያደረጋችሁ ለእኔ ያደረጋችሁ። ፋሲካ ማለት ሰውን ረርተህ፣ ሌላውም አንተ ስትደሰት ሌላውም እንዲደሰት ካደረክ ነው ለአንተ ትልቁ ፋሲካ። እና ይህንን እንድናደርግ ሁላችንም እንድናስብበት ነው። የቸገራቸውን ምንም የሌላቸውን፣ ያጡትን፣ የመጡትን አይዟችሁ ብለን ፋሲካውን ስናከብር እግዚአብሔር ይደሰታል። የሚቸገሩትን፣ ተፈናቅሎ ያሉትን፣ ከቤት ንብረታቸው የተለዩትን እነዚህን ሰዎችን እንደ ምእመንም፣ እንደ ቤተ ክርስቲያናችን እንዲጠይቁ እነዚህን ነገሮችንም እያደረገን የበለጠ የእግዚአብሔር ሰው ነው የሚያስብል መንፈሳዊ ሰው ነው የሚያስብል ማንነት መንፈሳዊነት እንዲኖርም ጭምር ነው የምናደርገው።